ወዳጅን የከዳ ወዳጁን የከዳ ወዳጁን የከዳ የጀግና ጀግንነት መስሎት ነውሩን የሚያበዛ በጥላቻ ካሉት በሁለቱም ሀገር አያገኝም ድለት፣ አያገኝም ድለት። ወዳጅን የከዳ ከመሰለው ጀግና ነውሩን የሚያበዛ ጥላቻ ከሌላ በሁለቱም ሀገር አያገኝም ድለት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን እኔ ሰላም ነኝ። እንዴት ናችሁልኝ? አላህ ሱብሐነ ወተዓላ ፈቅዶ ለዚህ ደቂቃ ለዚህ ሰከንድ ላደረሰ ጌታዬ አላህ ሱብሐነ ወተዓላን እያመሰገንኩኝ ባላችሁበት አላህ ሱብሐነ ወተዓላ ይጠብቃችሁ የዛሬው ቅርጽ ወዳጁን የከዳ ወዳጁን የከዳ የመሰለው ጀግና ነውሩን የሚያበዛ ጥላቻ ከለላ በሁለቱም ሀገር አይገኝም። ዲሎት ጠመንጃ ታጥቆ ጠመንጃ ታጥቆ ድፍረቱን እየነፋ በጥላቻ ሰክሮ ሁሌ እየደፋ ከእለት ዕለት አንድ ቀን ይገኛል በይፋ ጉድ ነው ያለ ስራ ተንኮለኞች ሁሉ መጨረሻው አያውቁም ተንኮለኞች ሁሉ መጨረሻን አያውቁም። የክፋት ውጥት የክፋት ውጤት ሁሉንም አስደንቀው ምክንያቱም እኔ ነኝ ክፉ አልተመኘሁም ጓደኛ ከመከከዳ ከመሰለው ዘፋኝ ግድለም ይክዳ ይሄድ ሸኘው እንደ ፈረስ ጋኛ ግራ ቀኝ እንዳይል ታወረበት ነፍሱን። በህይወቱ ቆሞ በህይወት እጸናለሁ። አልገባም እሱ ጋር ይህን አላውቅም። ሲበዛ ምቀኝነት ቅዥ ቅዥ የሚያደርገው በራሱ መተማመን የማይችል ጓደኛ፣ በቃ እሱን ተወው። እውነት እያወቀ ባጢል ማሻገሩን ለጥፋት ማወገዱ እነዚህ ነው። በቃ ልብህ ክፋት ይዞ የለውም ወደ ሌላ ሂድ ይሻልሃል፣ ሂድ ይሻልሃል። ኸይሉን ብትከተል በሀቅ ላይ ብትቆም፣ ከሙናፊቅ መንደር ካንብ ያስገባሃል። ስለዚህ ወዳጄ በሀቅ ላይ ቁመህ ወደ አላህ ተጠጋ፣ አሸናፊ ነህ። በምቀኝነት በምቀኝነት ህይወት እየገፋህ እያለህ አንድ ቀን ይመጣል ጀዳሉ ሊገልህ ሊወስድህ በገሃነመ እሳት እንደው ሊያንቀጠቅጥህ። ስለዚህ ወንድሜ፣ ስለዚህ ወዳጄ፣ ብትከዳኝ መንየን እባክህ ተመለስ፣ አላህን ፈርተህ በሀቅ መንገድ ላይ ከ ወዳጅን የከዳ ወዳጁን የከዳ ወዳጁን የከዳ የጀግና ጀግንነት መስሎት ነውሩን የሚያበዛ በጥላቻ ካሉት በሁለቱም ሀገር አያገኝም ድለት፣ አያገኝም ድለት። ወዳጅን የከዳ ከመሰለው ጀግና ነውሩን የሚያበዛ ጥላቻ ከሌላ በሁለቱም ሀገር አያገኝም ድለት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? አልሐምዱላሂ ረብል ዓለሚን እኔ ሰላም ነኝ። እንደት ናችሁልኝ? አላህ ሱብሃነ ወተዓላ ፈቅዱ ለዚህ ደቂቃ ለዚህ ሰከንድ ላደረሰ ጌታዬ አላህ ሱብሃነ ወተዓላ እያመሰክንኩኝ፣ ባላችሁበት አላህ ሱብሃነ ወተዓላ ይጠብቃችሁ። የዛሬው እርሴ ወዳጁን የከዳ ወዳጁን የከዳ የመሰለው ጀግና ነውሩን የሚያበዛ ጥላቻ ከለላ በሁለቱም ሀገር አይገኝም ዲሎት ጠመንጃ ታጥቆ ጠመንጃ ታጥቆ ድፍረቱን እየነፋ በጥላቻ ሰክሮ ሁሌ እየደፋ ከእለት እለት አንድ ቀን ይገኛል በይፋ። ውድ ነው ያለ ስራ። ተንኮለኞች ሁሉ መጨረሻው አያውቁም ተንኮለኞች ሁሉ መጨረሻን አያውቁም። የክፋት ውጤት የክፋት ውጤት ሁሉንም አስደንቀው ምክንያቱም እኔ ነኝ ክፉ አልተመኘሁም ጓደኛ ከመከከዳ ከመሰለው ዘፋኝ ግድ የለም ይክዳህ ይሄድ ሸኘው። እንደ ፍረስ ጋኛ ግራ ቀኝ እንዳይል ታወረበት ነፍሱን በህይወቱ ቆሞ በህይወት እጸናለሁ። አልገባም እሱ ጋር ይህን አላውቅም። ሲበዛ ምቀኝነት ቅዥ ቅዥ የሚያደርገው በራሱ መተማመን የማይችልህ ጓደኛ በቃ እሱን ተወው። እውነት እያወቀ ባጢል ማሻገሩን ለጥፋት ማወገዱ እነዚህ ነው። በቃ ልብህ ክፋት ይዞ የለውም ወደ ሌላ ሄድ ይሻልሃል፣ ሂድ ይሻልሃል። ኸይሩን ብትከተል በሀቅ ላይ ብትቆም፣ ተሙናፊቅ መንደር ካንብ ያስገባሃል። ስለዚህ ወዳጄ በሀቅ ላይ ቁመህ ወደ አላህ ተጠጋ፣ አሸናፊ ነህ። በምቀኝነት ህይወት እየገፋህ እያለህ አንድ ቀን ይመጣል ጀዳሉ ሊገልህ ሊወስድህ በጀሃን ነብ ሰዓት እንደው ሊያንቅጠቅጥህ። ስለዚህ ወንድሜ፣ ስለዚህ ወዳጄ፣ ብትከዳኝ መኔን ዋክህ ተመለስ። አላህን ፈርተህ በሀቅ መንገድ ላይ ከባጤል ርቀህ፣ ከሽርቅ ከቢድአ ገደል አስገብተህ ተመለስ ወደ ሀቅ። በሀቅ ላይ ቁመህ ሞትንም ለምነው፣ ሸሃዳንም ያዘው። ሙስሊም ነህ ሙት እንደው በከንቱ እንደበክህ አትሆን አትሞት በግንጓ አላህ የላከልን ለኛ ለሰዎች በ በሙሳ አላህ የላከልን ለኛ ያለ ሰዎች በእስማኤል ምትክ አይደለም ወይ አይደለም ወይ ወዳጅ ስለዚህ ተመካ ወደ አላህ ተመለስ አላህ ይመልስህ አላህ ይመልሰኝ ወዳሃለሁ ግን በሀቅ ላይ ስትመለስ ወሰላም አሌይክም ወራህመቱላህ ወበረካቱ።

የከዳ ወዳጁን የከዳ ወዳጁን ከዳ የጀግና ጀግንነት መስሎት ነውሩን የሚያበዛ በጥላቻ ካሉት በሁለቱም ሀገር አያገኝም ድለት። አያገኝም ድለት ወዳጁን የከዳ ከመሰለው ጀግና ነውሩን የሚያበዛ ጥላቻ ከሌላ በሁለቱም ሀገር አያገኝም ድለት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱላሂ ረብል ዓለሚን እኔ ሰላም ነኝ። እንዴት ናችሁ? ነይ አላህ ሱብሃነ ወተዓላ ፈቅዱ ለዚህ ደቂቃ ለዚህ ሰከንድ ላደረሰ ጌታዬ አላህ ሱብሃነ ወተዓላ እያመሰገንኩኝ ባላችሁበት አላህ ሱብሃነ ወተዓላ ይጠብቃችሁ የዛሬው እርሴ ወዳጁን የከዳ ወዳጁን የከዳ የመሰለው ጀግና ነውሩን የሚያበዛ ጥላቻ ከለላ በሁለቱም ሀገር አያገኝም ዲሎት ጠመንጃ ታጥቆ ጠመንጃ ታጥቆ ድፍረቱን እየነፋ በጥላቻ ሰክሮ ሁሌ እየደፋ ከእለት ዕለት አንድ ቀን ይገኛል በይፋ ጉድ ነው ያለ ስራ ተንኮለኞች ሁሉ መጨረሻው አያውቁም ተንኮለኞች ሁሉ መጨረሻን አያውቁም የክፋት ውጥጥ የክፋት ውጤት ሁሉንም አስደንቀው ምክንያቱም እኔ ነኝ ክፉ አልተመኘሁም ጓደኛ ከመከከዳ ከመሰለው ዘፋኝ ግድለም ይክዳህ ይሄድ ሻል ሸኘው እንደ ፍረስጋኛ ግራ ቀኝ እንዳይል ታወረበት ነፍሱን በህይወቱ ቆሞ በህይወት እጸናለሁ። አልገባም፣ እሱ ጋር ይህን አላውቅም። ሲበዛ ምቀኝነት ቅዥ ቅዥ የሚያደርገው በራሱ መተማመን የማይችል ጓደኛ፣ በቃ እሱን ተወው። እውነት እያወቀ ባጢል ማሻገሩን ለጥፋት ማወገዱ እነዚህ ነው። በቃ ልብህ ክፋት ይዞ የለውም ወደ ሌላ ሂድ ይሻልሃል፣ ሂድ ይሻልሃል። ከይሉን ብትከተል በሀቅ ላይ ብትቆም ተሙናፊቅ መንደር ካንብ ያስገባሃል። ስለዚህ ወዳጄ በሀቅ ላይ ቁመህ ወደ አላህ ተጠጋ አሸናፊ ነህ። በምቀኝነት ህይወት እየገፋህ እያለህ አንድ ቀን ይመጣል ጀዳሉ ሊገልህ ሊወስድህ በጀሃነም እሳት እንደው ሊያን ቅጠቅጥህ። ስለዚህ ወንድሜ፣ ስለዚህ ወዳጄ፣ ብትከዳኝ መኔን እባክህ ተመለስ። አላህን ፈርተህ በሀቅ መንገድ ላይ ከባጤል ርቀህ ከሽርክ ከቢድአ ገደል አስገብተህ ተመለስ ወደ ሀቅ። በሀቅ ላይ ቆመህ ሞትንም ለምነው ሸህዳንም ያዘው ሙስሊሙነሙት እንደው በከንቱ እንደበክህ አትሆን አትሙት። በግንጓ አላህ የላከልን ለኛ ለሰዎች በሙሳ አላህ የላከልን ለኛ ለሰዎች በእስማኤል ምትክ አይደለም ወይ አይደለም ወይ ወዳጅ? ስለዚህ ተመካ ወደ አላህ ተመለስ። አላህ ይመልስህ አላህ ይመልሰኝ። ወደሃለሁ ግን በሀቅ ላይ ስትመለስ። ወሰላሙ አለይኩም ወራህመቱላህ

ወዳጅን የከዳ ወዳጁን የከዳ የጀግና ጀግንነት መስሎት ነውሩን የሚያበዛ በጥላቻ ካሉት በሁለቱም ሀገር አያገኝም ድለት፣ አያገኝም ድለት ወዳጁን